ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ዛሬም በድጋሚ መተናል በሚቱ ቻናል ማለት ነው። ቤተሰቦቻችን በራሳ ሲያና የመጣንበት ምክንያት አንድ ችግር ተፈጥሯል። ትላንትና ወደ ማታ አካባቢ ማለትም ከምሽቱ አንድ ሰዓት አካባቢ ላይ ነው እዚሁ እቃ ልግዛ ብላን የወጣችው። እኔ እቃውን ስፔሲፊካሊ አላቀውም ምን ልትገዛ እንደወጣች ወላንሳ ወላንሳ፣ የት ሄደች ወላንሳ ነይ ነዚ እኔ በእርግጥ ነበርኩኝ እዚሁ ቤት ነበርኩኝ። ግን እንደ ማንኛውም ጊዜ ዝምብላ ስትወጣ ነው እኔ ማውቀው ማለት ነው። እና ምን ልግዛ ብላ ነበር የወጣችው ሱቅ ስትወጣ ወተት ወተት ልግዛ ብላ ነው ቤተሰቦቻችን የወጣችው። ከዛ በኋላ ከዛ ሰዓት ጀምሮ አልተመለሰችም። ጠበቅናት፣ እስከ ሁለት ሰዓት ሆነ፣ ጠበቅናት፣ ሶስት ሰዓት ሆነ አራት አምስት እያለ ሄደ እና ስልክ ደግሞ ቤት ውስጥ ጥላን ሄደችው አይደል? ስልኳ ስልኳን ቤት ውስጥ ላን ሄደችው። ምንም ምንም የያዘችው ነገር የለም። የለምና ምናልባት እኛ እያስቀየምናት ስለነበረ ማለትም ባለፈውም ከልውል ጋ ሄዳለ ብላ ስለከለከልናት ማለት ነው እዛነች ብለን በቃ እኛ ዝም ብለን ተኛ። ቢያንስ ጠዋት ላይም ቢሆን እኮ ቢያንስ መነገር ነበረበት አይደል? ሁሉም ነገር የት እንዳሉ ምናምን መታወቅ ነበረበት። ወይ ልውልጋ ከሆነች ልውልጋ ነኝ ብላ በሱ ስልክን ቢሆን መደወል ነበረባት። እና ስለዚህ ወይ ልውልጋ ወይ ሆን፣ ግን ከዛ በፊት ደግሞ ምናልባት ልብሶቿን ስልክ ብቻ ዝም ብላ ይዛላት ትችላለች። ስትወጣ፣ አንቺ በስነስርዓት ላታያት ትችያለሽ። እና ልብሶቿን ውስጥ ገብተሽ እና ይኑር አይኑር የጎደለ እቃ ካለ መታወቂያ ምናምን ታውቂዋለሽ፣ መሳቢያ ውስጥ ነው። እዛ ውስጥ ካለ አይተሽ አሳውቂ፣ አሁኑ ማለት ነው። ግን ቤተሰቦቻችን ያው ልውልህ ጋር ደውዬለታለሁ እንዲመጣ ማለት ነው። እየደረስኩም ነው ብሎኝ ነበረ። ምንም አልነገርኩትም። ምናልባት ያው እሱም ሌላ ጭንቀት ውስጥና ሌላ ሀሳብ ውስጥ እንዳይገባ ብዬ የነገርኩት ነገር የለም። ልጠይቀው ብዬ ነው ማለት እዚሁ ከመጣ በኋላ ላወራው ብዬ ነው። እና ምናልባት እኔ እያሰብኩኝ ያለሁት ምናልባት ከኛ ጣጣ ጋር፣ ከኛ ነገር ጋር የተያያዘ ነገር ሊሆን ይችላል ብዬ አስቤ ፈርቻ ያለውኝ እስቲ ምንነቱ አይታወቅም። ማለት ምናልባትም እኔ አላቅም በምንም አይነት መንገድ እሚቱ ላይ ምንም ጥቃት የሚያደርስ ሰው ያለ አይመስለኝም። እሷም ጠላትነት ከሰዎች ጋር የላትም። እዚህ ሰፈር ውስጥም ሁሉም ነገር ሰላማዊ ነው። ሰላም ነው የምትወጣው፣ ሰላም ነው የምትገባው እና ከጎረቤት ጋርም ሰላም ነች። እንደገና ደግሞ በዛ ጨለማ እዚች ሱቅ ሄዳ እርግጠኛ ነኝ በዛው አትቀርም፣ የሆነ ነገር ካልተፈጠረ በስተቀር ማለት ነው። እና የቀረ ነገር የለም የሰዎቻችን፣ ቤተሰቦቻችን ይሄም የእሷ ስልክ ነው። ስልኳንም ጥላ ሄደችው። የተነካ ነገር የለም። ቢያንስ እኮ ለመሄድ ያሰበ ሰው ስልክ ይዞ ይሄዳላል። ስለዚህ ችግር አለ ማለት ነው። ግን አይታወቅም። ያው ዝም ብላ እኛንም ላለማስነቃ ዝም ብላ ተነስታ ሞታ ሊሆን ስለሚችል ልውልን ብንጠይቀው ነው የሚሻለው ደውል ደው ደውዬለታለሁ ሲመጣ መጠየቁ ነው የተሻለ የሚሆነው ማለት ነው ብቻ የምፈራው ነገር ምንድነው እሱ ያው የእኛ ጣጣ እንዳለ ነው አሁን እግዚአብሔር ይመስገን እኮ ነገሮችን ለማስተካከል እየሞከርን ነው የኔም ጭንቀት አለ ግን ቢያንስ ለማስተካከል ሙከራ ላይ ያለ ነው ልውል ነው እቶወ እናት ምን ማድረግ ይችላል? ያው ከመቀስቀስ ውጭ አማራጭ ስለሌለኝ ምን ሆናችሁ ነው? ምን ሆነህ ነው እንትን የምትለው እንዲ እባክህ ነቃ ነቃ በልና ልንገር፣ ያሞ እንዴ ነቃ ነቃ በለ ይ ችግር ተፈጥሯል። አቦ ለወል መጀመሪያ ነቃ ነቃ በል ከእንቅልፍ ከተኛህበት ያሞ አለ መላ። ነገሩ ምን ችግር ይፈጠራል? ከአንተ ጋር ውጭ ሌላ ቦታ የትም አትሆኑ ብዬ ነው የማስበው እንደ ማለት ማነች? ትለኛለን ሌላ ሰው እዚህ ቤት ውስጥ አለ ከእሷ ውጭ? ማነች? ምንድነች? ለወል መጀመሪያ ከተኛ በከንቅልፍ ንቃና በስነስርዓት አዳምጠኝ ያልኩ ነው። የምጠይቀንም ነገር በስነስርዓት መልስልኝ። ለምን በዚህ አይነት መንገድ ትወስዳታለህ ሲጀምር ብዙ አይነት መንገድ እያለ አናግረህ በስነስርዓት እኔ መውሰድ ስትችል ለምን ደስ የምትወስደው በዚህ አይነት መንገድ? ማንን ይለኛል። ልወል እንግዲህ ስነስርዓት ማንን ትለኛለህ? ማንን ነው ንገርኝ። እሚቱና በዚህ መንገድ አይደል? አቦ ቁጭ በል ና ለምድረው ጀመራ ቁጭ በልና እናውራ። በስነስርዓት ምን እንዳዲስ ትሆናለህ? ሲጀመር እያስመሰልክ ነው፣ አደነጋገጥ ያስታውቃል። እና እያስመሰልክ ነው። ቤትኒ ምን ማለት ነው? ቤት እኔ ጋር ልጭ ከአንተ ውጭ የት ነው ልትሆን የምትችለው? ምንም ልብሷንም ምኗንም ሳትይዝ ነው እኛ ስለምንቆጣ ተነስታ በዛው ሄደችው። እርግጠኛ የት ብላ ነው የለኛ እንደ ዋታት ልግዛ ብላ ነው። ከኛ ግን ሸውዳ የወጣችው ማለት ነው ከዛ በኋላ ወተት ነው ያለችው ወተት ልግዛ ብላ ነው ለማን የተናገረችው ለእሷን ለሷን የነገረቻት ከዛ በኋላ ልውጣ ወተት ገዝቼ ልምጣ ብላ ማታ አንድ ሰዓት ወጣች ጠበቅን እስከ 3 እስከ 4 ሰዓት ጠበቅ ምንም የለም ከዛ በኋላ እርግጠኛ ነኝ እሚት መሮኛል እያለች ስለነበረ ጠፋችብን በቃ ያው ተረጋግተን ለመተኛ ሞከርን፣ ግን ሌሊቱን ሙሉ ሲጨነቅ ነው ያደርኩት። አሁን በጠዋት ለዛ ነው ጋደለች። ለወል አትዋሽ ባትቀደድ ነው ሳሚ እኔ እኔ መንገድ ለምን ልብሷን ከፈለገች ከሆነ ኮ ባለፈው ነግሬያታለሁ። የምትፈልጊ ከሆነና ግዴታ በቃ መውጣት አለብኝ ካልሽ እኔ ይችለዋለሁ፣ እኔ ሁሉንም ነገር እችላለሁ። በቃ እሺ፣ ስልክ ይደወልላት፣ ስልክ ይደወል። ስልኳ ይኸው ጥላውን ሄደችው እያልኩ ነው። ያማል እና፣ እኔ እንዴት ነው የምታስበኝ? አንተ ስልክ ሳትይዝ እንኳን መጠኗ ቀጥረሀት ሰዓት ተነጋግራችሁ እዚሁ ደውላላት፣ እኛ እንዳናቅ እስከ ዛሬ ሦስት ጋር እንደዚህ አድርጋታ አለችማ። ያው ነገር ለምንድን ነው የምትለው? አንቺ ዝም በይ፣ አንቺ ጋር እናወራለን። ዝም በይ አሁን ዝም በይ። ጊዜያችንን አታቃጥል። ከአንተ ውጭ እሚት የትም ቦታ ልትሄድ አትችልም። እመነኝ። ስለዚህ ያለውን እውነት ተናገር እና እኔ ለሌላ አይደለም መጥቼ ልወስድብህም አይደለም ፈርተህ ነው አይደል ይወስድብኛል ፈርተህ ነው ብለህ ማሰብ ትችላለህ እኔ አልወሰድኳትም ትወስድ ይወስድብኛል ብለህ መጥቶ ይወስዳታል ብለህ ፈርተህ ከሆነ ስልኳንም ይዘህ ትሄዳለህ ልብሷንም ይዘህ ትሄዳለህ ዘና ብላችሁ ትኖራላችሁ እኔ ያገባኝ ገብተዋል አ ግን አንተን ጠይቄ መውሰድ ይችላል

ምንድን ነው እሱ? የምትለው አልገባኝም እኮ አልገባኝም። አስረዳኝ ለእኔ መጀመሪያ ያስረዳኝ። መጀመሪያ ለእኔ ያስረዳኝ። ሀሳብን ለእኔ ያስረዳኝ። ሀሳብን

ወይኔ እንደገና አንተ አንተ ነፊት የሰጣት አንተ

ስለዚህ እንደወጣች ነግረው እኛ የተከታተልነው እንደሆነ ስለሚያቅ ነው። አፍ ነው ይወሰዳል እ ሀሳብህ እንደዛ ከሆነ እንደዛ ነው ብለህ የምታስብ ከሆነ ማለት ነው አንድ ቤት ስራ ልስት ትኖራለች ብለምፈልግበት ቦታ ሁሉ ወይም በራስ መንገድ አፈላልገህ እንትን ብለህ አሳውቅ ብዬ ነገሮችን አሳውቀኝ እንደዛ አድርገህ እያልኩ ነው። ሌላ ነገር የለውም። ከሄዱ በቃ እሺ፣ የእሱ ነበር ሄደችው። ሱቅ መታን መታለች ወይ ብለን ባለ ሱቆች ጋር ደውለን ነበረ። አልመጣችም፣ ማታ ወተትም አልገዛችም ነው ያሉ። እነሱ አያስፈልጉም አልደረሰችም። እነሱ እንደዛ ብለን የምታስበው አልደረሰችም። ሌላ ሌላ ቅድህን እኮ ሀሳብህን እኮ እንትን ብዬ አይደለም ግን አንተ እያሰብክ ያለው እንደዛ ከሆነ እንደፈለግህ። ግን እኔ ደግሞ ምን አለ በለኝ ምን አለ በለኝ ይህን ነገር ባላግኘው እን አገኝና አሳውቀኝ። ይሄን መቼው እሷ እንዳለችበት ካላገኘሁት ደግሞ ምን አለበለ አዲስ ነገር ካለ አሳውቀኝ። ያኔ ግን እኔ ይቅርታ ነው፣ ችግር የለም። አሳውቀኝ፣ አዲስ ነገር፣ ደውልልኝ፣ አዲስ ነገር ሲጀመር የማየውን ነገር ውስጥ ነው። ይፈጥሩ ነግሬሃለሁ። አሳውቀኝ። ዝም ብላ አፈቅራታለሁ ማለት አችልም።